እንግዲህ ሶስት አይነት ልብስ ነው ይዤላቸው የቀረብኩት። የሚያማምሩ ነጫጭ የመቀበያ ልብሶችና ደረጃ ልብሶች አሉ። መካከለኛ ደግሞ ብዙ ሰፊ ጥለት ለማትወዱ ከስተመሮቼ መካከለኛ ጥለቶች አሉ። መጀመሪያ ማሳያቸው እንግዲህ የወደድኩት ነው። ከደረጃ ልብሶቼ ውስጥ ከአዲስ ካዘጋጀዋቸው ከለር አገባቡም ዲዛይኑም ሁሉም ነገር ለየት ያለ ነው። ወጣ ያለ ልብስ ነው። እንደምታዩት በጣም ነው የሚያምር ከለራ አገባቧ ዲዛይኗ፣ ይህ አሰራሩ በራሱ እነዚህ እንደ ፈርጥ የተጠቀሙት ዲዛይኖች በራሱ እንደምታዩት የተለየ ውበት ሰጥቶታል። ከላይ ደረጃ አሰጣጣቸው በራሱ በጣም ለየት አድርገው ነው የሰሩት። ያምራል። ከለራ አገባቡ እንዲሁም ያምር ልብስ ነው። ለየት ብላችሁ የምትታዩበት ልብስ ነው። ተወዱታላችሁ። እነጠለው ስፋቱ በራሱ ሙሉ በሙሉ አንዷን ልብስ ነው የተጠቀሟት። አንዷን ፍሬም የተጠቀሟትኝ በጣም የምታምር ይህን ይመስላል። እንደዚህ ትከሻ ላይ ጣል ሲደረግ የሆነ ሻይንም ስላለው አብረቅራቂ ነገርም ስላለው የተለየ ውበት ሰጥቶታል እንደምታዩት በጣም ነው የሚያምር። ይህ ልብስ ተሰርቶ አልቆለት፣ ዋጋው በጣም ተመጣጣኝ ዋጋ ነው ያለው፣ 16000 ብር ብቻ። አሁን በቀጣይ ማሳያችሁ ደግሞ ነጭ ልብስ ነው፣ ለመቀበያ በጣም አሪፍ የሆነ ነጠላው፣ ጥራቱ፣ ስፋቱ የነጭ ልብስ ሁሌ እንደምናገረው በተለይ ነጠላ ላይ በጣም ትኩረት ይደረጋል፣ ነጭ ልብስ ላይ በተለይ እዚህ ቤት የታወቀ ነው። በነጠላ እንግዲህ ከዚህ በፊት የሰራውላችሁ ከስተመሮቼም ኮመንት ላይ ያስቀምጡልኝ። ዲዛይኑ በጣም ነው የሚያምር፣ እንደምታዩት እነዚህ ከላይ ያሉት ዲዛይኖች ፈርጥ ፈርጥ ሆኖ ነው የተሰሩት፣ በላይም በታችም አለው። ይሄን ይመስላል። ነጠላው ትልቀቱን እዩት፣ በጣም ትልቅ ነው። ለቤተክርስቲያን ተብሎ ታስቦ ስለሚሰራ በጣም ጥራት አላቸው ነጠላዎቹ። በትልቁ ነው የሚሰሩ። ምክንያቱም ለቤተ ክርስቲያን ሲባል አንዳንዴ ነጠለው ተጣጥሎ፣ ሁሌ ተጣጥሎ ስለሚለበስ ትልቁ ነው የሚሰሩት። ስፋቱ ደግሞ እንደምታዩት ያለ ነጠላ ቀሚሱ ስለማይለበስ ያው መቀበያ፣ ሁሌ ነጠላ መለበስ ስላለበት ነጠለው ነጠሎ በጥራት ነው የሚሰራው። እንደምታዩት ሰፊ ነው፣ ጥራትም አለው። በጣም ነው የሚያምር። ዋጋ በጣም ተመጣጣኝ ዋጋ ነው ያለው። ይሄ ተሰርቶ አንድ ቆለት 14 ሺ ብር ብቻ 14 ሺ ብር አሁን በቀጣይ ማሳያችሁ ከዚህ በፊት ይሄ ልብስ ተይዳይ እንደው አንተ በደንብ ታውቀዋለህ ብዬ አስባለሁ። ይሄን ልብስ ከላይና ከታች ፍሬሙ በመስቀል ትንሽ መስቀሎች ነው የተለመደ። አሁን ደግሞ ልክ እንደዚህ ፍሬሙ ለየት ባለ ዲዛይን እንደዚህ ሆኖ መጥቷል። በጣም ነው የሚያምር። ዲዛይኑ በራሱ ስንት ያለ ልብስ ነው እንደዚህ። ከአንዱ አርብ ላይ ሶስት መስቀል ነው ያለው ዙሪያውን ሲሆን ደግሞ ከአራቱም አርብ ላይ ሲሆን ምን ያክል ብዛት እንደሚኖረው አስቡት። መስቀሎቹ ዙሪያውን ሲሆኑ ብዙ መስቀሎች ነው የሚሆኑት። በጣም ነው የሚያምር ያዘንጣልኝ ይህን ይመስላል። ነጠላው በራሱ ስትልቀቱ ይህን ይመስላል የነጠላው ስፋት ጥለቱ ፍሬሟ ብቻ ናት አንዷ የተቀነሰ እንጂ ሙሉ በሙሉ የመስቀሉ ዲዛይንም ብዛቱም ተመሳሳይ ሆኖ የተሰራው እንደምታዩት ነው። ከትከሻ ላይ አድርጌ ላሳያችሁ፣ እንዴት ትልቀቱን የነጠላውን ትልቀት እንዴት ውበት እንዳለው ይህን ይመስላል። ሙሉ በሙሉ ዲዛይን ሳይቀነስለት ነው የተሰራው። ዋጋው በጣም ተመጣጣኝ ነው። ተሰርቶ አልቆለት ይሄ 14 ሺ ብር ብቻ አሁን ደግሞ በቀጣይ እንዲሁም ማሳያችሁ ሙሉ በሙሉ አንድ ፒንክ ከለር ብቻ ነው የተጠቀሙት። እንደምታዩት ግን ውስጥ ውስጥ ላይ ያሉት ዲዛይኖች በጣም ልዩ ናቸው። አርቡ ስፋቱ በጣም ልዩ ነው። እንደምታዩት ነው። በጣም ሰፊ ነው አርቡ ማይረብሽ ከለር ስለሆነ ለቤተክርስቲያን ፕሮግራም መሆን የሚችል ልብስ ነው እንደምታዩት ነው። የነጠለውን ስፋት ላሳያችሁ፣ ትልቅ ነው በጣም ለቤተክርስቲያን ታስቦ ስለተሰራ ልክ እንደዚህ ነው የተሰራው። አጣጥላችሁ ብትለብሱት በጣም ነው ትልቀቱ የሚመቻችሁ። በጣም ነው የሚያምር። ይህን ይመስላል። ከለር አገባቡ በጣም ነው ደስ የሚል። ይህ ልብስ ተሰርቶ አልቆለት በጣም ተመጣጣኝ ዋጋ ነው ያለው አስራ አራት ሺህ ብር ብቻ ከነጩ ልብስ ጋር ያቀረብኩላችሁ ለመቀበያም ብትመርጡት የሚሆን ልብስ ነው። ያው እንደእናንተ ፍላጎት ነው የሚሆነው። ግን ሞር ደግሞ ያው ከብዙ ከስተመር አስተያየት የምቀበለውን ለእናንተ ለማሳወቂያ ያክል ነው። ይህን ይመስላል በጣም ትወዱታላችሁ። አሪፍ ልብስ ነው። እዘዙ። አሁን በቀጣይ ማሳያችሁ ከዚህ በፊት ብዙ ከስተመሮች ስለወደዳችሁት እንግዲህ አዲስ ለምታዩት ከስተመሮች የቀረበ ልብስ ነው። የምታያት ፈርጥ በምትባል ስራ የተሰራች በቀጭን ጥለትም አላት አስታወቂያ ታለው፣ በቀጭን ጥለት፣ አሁን ደግሞ በደረጃ እንዲህ አድርጎ አሳምረው ሰርተውታል። በጣም ነው የሚያምር። አርቡ ስፋቱ፣ የነጠለው ስፋት እንደምታዩት ነጠለው በደረጃ ነው የተሰራ። በጣም ነው የሚያምር። ይህን ይመስላል። ነጠለው በደረጃ ነው የተሰራው። ውብ ነው፣ በጣም ነው የሚያምር። ይህ ልብስ ተሰርቶ አልቆለት። በጣም ተመጣጣይ ዋጋ ነው ያለው 15 ሺህ ብር ብቻ። ተመጣጣይ ዋጋ ነው ያላቸው 15 ሺህ ብር። አሁን በቀጣይ ማሳያችሁ ዳርና ዳር ላይ መጀመሪያ እንዳሳየዋችሁ አይነት ዲዛይን ነው ያለው። ይህን ይመስላል ነጠለው። ይህ መነኑ ጥርት ያለ ነው። ውፍረቱ በጣም ልዩ ነው። መሀል ላይ ያሉት ዲዛይኖች በራሱ የመስቀሎቹ እንዴት እንደሚያምሩ አቀማመጣቸው በራሱ ላይ አድርገው ነው ያስቀመጧቸው። እነዚህ እዚህ ላይ ሶስት ማዕዘን የተጠቀሙት ነገር በራሱ መሀል ላይ ያሉት መስቀሎች ጎልተው እንዲወጡ አድርጓቸዋል። መሃል መሃል ላይ እንደዚህ ሙሉ በሙሉ በፈርጥ ነው የተሰሩት። ፈርጥ ፈርጥ ናቸው እንዳለ እንደምታዩት በጣም ነው የሚያምር። ጽድት ያለ ነው። ነጠለው ስፋቱን ላሳያችሁ ነጠለው ይህን ይመስላል። አርቡ ስፋቱ፣ ትልቀቱ ይህን ይመስላል እንደምታዩት ነው። ነጠለው ስፋቱን እዩት። በጣም ነው የሚያምር፣ ዝንጥ ያለ ነው። አርቡ በራሱ እንዴ ሰፊ እንደሆነ እዩት። በጣም አርበ ሰፊ ነው። ይሄ ዙሪያ ሲሆን በተለይ ሰፊ ሆኖ ነው የሚታየው። በጣም ነው የሚያምር። ዲዛይኑ ለየት ያለ ነው። ይህን ይመስላል። ዋጋቸው 14 ሺ ብር። አሁን ደግሞ በቀጣይ ማሳያቸው እስካሁን ብዙ ቦታ ላይ አልተለመደም፣ ይህ ልብስ። አሁን ላይም ገበያ ላይ ያለው ደረጃው በሶስት ብቻ ነው የተሰራው። ይሄ ደግሞ በአራት ነው የተሰራ። እናንተ በምትፈልጉት በሶስት የምትፈልጉት ከሆነ በሶስት መሰራት ይችላል። እኔ ግን ያው በከስተመር ፍላጎት መሰረት በአራት ደረጃ ሆኖ አርቡ ደግሞ አምስት አርብ ሆኖ ነው የተሰራው። ይሄ በጣም ነው የሚያምር። ይሄ ሲሰራ ሞር በጣም ውበቱ የተለየ ነው። ልብሱነቱ በጣም ነው የሚያምር። አርቡ ስፋትም እንደምታዩት ነው፣ ሰፊ ነው። የነጠላው ትልቀት በጣም ልዩ ነው። ይሄ በትዕዛዝ እየተሰራ ስለሆነ ነጠላው በራሱ ተቋጭቶ ያለቀለት ስለሆነ በትኝ ያሳያችኋለሁ። አርቡን ይዩት። ትልቀቱ በጣም ነው የሚያምር። እንደምታዩት ነው በጣም ነው የሚያምር። አራት ቦታ ላይ አጥፈን ስለምናሳያቸው ትልቀቱ ብዙ አይረዱትም እና ይህን ትልቀቱን እዩት ምን ያክል ትልቅ እንደሆነ ማለት ነው በጣም ትልቅ ነው ጽዳቱ መነኑ ጥራቱ በጣም ልዩ ነው ይህን ይመስላል ያው እንድታውቁት ነው እንደዚህ ዘርግቼ የማሳያችሁ በጣም ነው የሚያምር ተወዱታላችሁ ዋጋው በራሱ በጣም ተመጣጣኝ ነው ተሰርቶ አልቆለት ይሄ 12000 ብር ብቻ አሁን በቀጣይ ማሳያችሁ ደግሞ ከለሩ ለየት ያለ ለየት ያለ እኔ በስም እንኳን አላቆም። ከለሩ እንደምታዩት ነው ለየት ያለ ልብስ ነው። መሀል ላይ ሙሉ በሙሉ መደብ የተጠቀሙት፣ ከመሀል ላይ ግን በሲልቨርና በጎልደን አብረቅራቄ ከለሮቹ ሚክስ አድርገው አስገብተውበታል። በጣም የሚያምር ከለር ነው። እነዚህ ፐርፕል ከለሮች በራሱ የሆነ የተለየ ውበት ሰጥቶታል ልብሱን። በጣም ነው የሚያምር። ሲሰራ ዝንጥ የሚያደርግ ልብስ ነው። በተለይ መስቀል ለማትፈልጉ ከስተመሮች የመስቀል ቅርጽ ስለሌለው ለእናንተ ይሆናል ብዬ አስባለሁ። በጣም ነው የሚያምር፣ ለየት ያለ ነው። ደረጃው በራሱ ዝንጥ አድርገው ነው የሰሩት። በጣም ነው የሚያምር ዲዛይኑ። የነጠላው ስፋት በራሱ መሀል ላይ ያለውን ዲዛይን ሙሉ በሙሉ ነው ያወጡት። ከቀሚሱ ጋር ተመጣጥኖ ነው የተሰራ በስራ ብቻ ጠበብ አድርገው ሙሉ በሙሉ ዲዛይኑ እንዳይቀር አድርገው ነው የሰሩት። ሙሉ በሙሉ መሀል ላይ ያለው ዲዛይን ወጥቶ ነው የተሰራ። በጣም የሚያምር ይሄ ልብስ ተሰርቶ አልቆለት። በጣም ተመጣጣኝ ዋጋ ነው ያለው አስራ አምስት ሺህ ብር ብቻ። አሁን በቀጣይ የማሳያችሁ ከዚህ በፊት አይታችኋት አታውቁም። ዲዛይኗ ለየት ያለች ናት። ቀጭን በተለይ ትልልቅ እናቶች ለመቀበያ ስለሆነ የሚፈልጉት ብዙ ያልተጋነነ ነጭ ይሉናል። እና በዛ መሰረት ቀጠን ያለች ነው አሸሚኝ የቀረብኩላችሁ። በጣም ነው የምታምር እንደምታውያት። በዛ ላይ ብዙ ሻይን፣ መሀል ላይ ያለችው ብቻ መስቀሎቹ ብቻ ናቸው ሻይን የተጠቀሙት። ከዛ ውጭ ያለው ሻይን የሚባል የለውም። ይሄ በንጹህ ነጭ ሳባ ብቻ ነው የተሰራው። መሀል ላይ ያለውም እንደው ሳባ ብቻ ነው። ምክንያቱም ዝም ያለ ነገር ስለፈለጉ መስቀሎቹ ብቻ ጎልተው እንዲወጡ አድርገን ያሰራውትኝ በጣም ነው የሚያምር። ብዛት የምትፈልጉ ሰዎችም ካላችሁ በብዛት መሰራት ይችላል። ለሰንበት ተማሪዎችም ቀለል ባለ ዋጋ ስለሆኑ የሚሰሩት እነዚህ ልብሶች ማሰራት ትችላላችሁ። ተሰርቶ አልቆላቸው እነዚህ ዘጠኝ ሺ ብር ብቻ ጥለው ከቀሚሱ ስፋት ጋር ተመሳሳይ ነው አርቡ። ሁሌም እንደምናገረው ይሄ ይህን ይመስላል። ትልቅ ነው መነኑ። ጥራቱ ሁሌም እንደምናገረው ነው። በጣም ነው የሚያምር። ይህን ነጠለውና ቀሚሱ ስፋቱ ተመሳሳይ ነው። መስቀሎቹ በራሱ አንድ አርቡ ላይ ብቻ እንደምታዩት አምስት ነው የተቀመጠው። ዙሪያ ደግሞ አራቱ አርብ ላይ ሲቀመጥ ብዛቱን አስቡት። በጣም ነው የሚያምር። አዎ ዙሪያውን ሲሆን በጣም ድምቅ ብሎ ነው የሚታይ። አሪፍ ልብስ ነው። አልማሳያሽም እንዲሁ ደረጃ ልብሶች ናቸው። የአሁኖቹ ደረጃ ለምትፈልጉ ከስተመሮች ገባ ገባ በሉ፣ አሪፍ አሪፍ ነገር አለ። በሶስት ከለር ብቻ ነው የተሰራቸው፣ ግን ከለር አገባቧ ዲዛይኑ ለየት ያለች ናት። ከቀሚሱ ላይ መሀል ላይ ካላለው ፍሬም ተጠቅመዋል። ከዛ ፍሬው ደግሞ ደረጃ አድርገው ነው የሰሩት። ደረጃ ለማትፈልጉ ከስተመሮች ተቀንሶ መሰራት ይችላል። እንደምታዩት ነው የነጠለው ስፋት። በጣም ያምር አድርገው ነው የሰሩት ከቀሚሱ ጋር አመጣጥ ነው የሰሩት። ይህን ይመስላል። የአርብ ስፋቱ ትልቅ ነው። ነጠላውን በራሱ ሙሉ በሙሉ ዲዛይን ሳያስቀሩ ጠበባ አድርገው ያወጧት አመጣጥ ነው የሰሯት። ይሄን ሙሉ በሙሉ ፍሬም አልቀረም። ልብስ ተሰርቶ አልቆለት 14000 ብር ብቻ 14000። አዎ፣ ተመጣጣይ ዋጋ ነው ያላቸው። ይሄን ይመስላል። በቀጣይ ማሳያችሁ ደግሞ ሙሉ በሙሉ በሳባ ያለቀለት ልብስ ነው። ይህን ይመስላል። ስራው ከላይ እስከ ታች ሙሉ በመስቀል ብቻ ነው የተሰራው። ይህን ይመስላል። ከታች ሶስት መስቀል ከአንድ አርብ ላይ ተጠቀሙ። ከዛ ወደ ላይ ሲወጣ ሁለት መስቀል ተጠቅመዋል። ከዛ ከላይ መጨረሻ ላይ አንድ መስቀል ነው። ይሄ ዙሪያውን አለ። እንደምታዩት ነው። በጣም ነው የሚያምር። ይሄ መነን አይደለም፣ ሳባ ነው። በሳባ ብቻ ነው ያለቀው። እንደምታዩት ነው። ወፍራም ነው። ልክ ሲሸነሸን ይሄ ልክ እንደ ቤሎ ነው። እንትን መውጠሪያ ራሱ አይፈልግም። ቡፍፍ ይላልኝ እና ያሳምራል። እና ለፕሮግራም ራሱ ብትጠቀሙት በጣም የሚዘንጡበት ልብስ ነው። ትወዱታላችሁ። ይሄን ነጠላው በራሱ ይህን ይመስላል። ሙሉ በሙሉ ሰባ ነው ልብሱ። ከአንዱ አርብ ላይ እንደዚህ ሶስት ነው የተቀመጠው። ሙሉ በሙሉ ሲሆን ስድስት መስቀል ይኖረዋል ማለት ነው። ሲሰፋ ትልቅ ነው። በጣም ነው የሚያምር። ትወዱታላችሁ። ይህ ልብስ ተሰርቶ አልቆለት አስራ ስድስት ሺህ ብር ብቻ አሁን በቀጣይ የማሳያችሁ በጣም የሚያምር ቆንጆ ከለር፣ ይሄ ፒች ከለር የሚባል አይነት ከለር ነው። በጣም ነው የሚያምር፣ እንደምታዩት ነው። ይህም ደረጃ ነው። ደረጃ የማትፈልጉ ከስተመሮች ከታች ያለው ደረጃ መቀነስ ይችላል። ይህ ግን የበለጠ ደረጃው ልብሱን አሳምሮታል። በጣም የሚያምሩ ከለር አገባቡ ዲዛይኑ ለየት ያለ ነው። ለየት ያለ የምትወዱ ከስተመሮች ይህ ምርጫችሁ ቢሆን በጣም ወዳችሁ ልትለብሱት የምችሉ ልብስ ነው። በጣም ነው የሚያምር፣ እንደምታዩት ነው። ይሄ ልብስ በጣም ተመጣጣኝ ዋጋ ነው ያለው። ተሰርቶ አልቆለት 16 ሺህ ብር ብቻ። አሁን በቀጣይ መሳያችሁ ደግሞ በጣም የሚያምር ከለር በተለይ እንደዚህ አይነት ከለር ለምትወዱ ካስተማሮቼ ዲዛይኑ እንደዚህ ከለር ብዙ ከለር ሳይበዛባቸው ግን ውብ ሆነው ዲዛይኑ በደንብ ተራቀው ነው የሰሩበት። ማል ማል የገቡት ዲዛይኖች በራሱ በጣም ነው የሚያምሩት። እንደምታዩት ክብ ክብ ሆኖ ነው የተሰራ ይሄ ልብስ በሙሉ ወራጅ ብታሰሩት በአንገትና እጅ ለምትፈልጉት ዲዛይን በጣም አምራችሁ የምትታዩበት ልብስ ነው። ከለር አገባቡ ለየት ያለ ነው። በተለይ ከለር ለየት ብላችሁ ትታዩበታላችሁ። አሰራሩ በራሱ ለየት ያለ ነው። ከታች ያለውን ደረጃ መቀነስ ትችላላችሁ፣ ግን ሞር ይሄ ሙሉ በሙሉ ሳይቀነስ ቢሰራ ወዳችሁ ትለብሱታላችሁ። የነጠላው ስፋት በራሱ እንደምታዩት ይህን ይመስላል። ወርዱ ስፋቱ ይሄን ይመስላል። የዚህ ሸማኔ ለየት ያለ ነው። ስራው በጣም ዝንጥ አድርጎ ነው የሚሰራ። ሁሌም ነግራለሁ፣ የሱን ስራዎች በደንብ ነው ማውቃቸው። እንዲ ሲታዩ ራሱ ያስታውቃሉ፣ በጣም ነው የሚያምሩት። ሙሉ በሙሉ ደረጃ ላይ ያለው ልብስ ነጠላ አድርገው ነው የተጠቀሙት። እዚህ ላይ ቅልል ያለ ልብስ ነው፣ ወዳችሁ ትለብሱታላችሁ። ዝንጥ ያለ ልብስ ነው። ይህ ልብስ ተሰርቶ አልቆለት ተመጣጣኝ ዋጋና ያለው 17 ሺህ ብር ብቻ። አሁን በቀጣይ ማሳያችሁ ደግሞ ከዚህ በፊት ብዙ ከስተመሮች ስለወደዳችሁት በድጋሚ እያቀረብኩላችሁ ነው። ይህ ይመስላል። ከለር አገባቡ በጣም ነው የሚያምር። እንደምታዩት ይህ ከለር በቢጫ ከዛ በአረንጓዴ ከለር ብዙ ቦታ ላይ የተለመደ ከለር ነው። አሁን ደግሞ እንደዚህ በፐርፕል ካለር ብዙ ያልተለመደ ነው። ይሄ ብዙ ቦታ ላይ አልተለበሰም። ወዳችሁ ትለብሱታላችሁ። ፍሬም እነዚህ አገባባቸው በራሱ ይሄ በጣም የሚያምሩት አሰራራቸው እንደ ሶስት ማዕዘን አድርገው ነው የሰሯቸው። ወዳችሁ ትለብሱታላችሁ። ነጠላው የመነኑ ጥራት ምናምን ይሄ ለየት ያለ ልብስ ነው እንደነገርኳችሁ። ይህኛውን የሚሰራው ሸማኔ ነው የሚሰራውና ልብሱ በጣም ኳሊቲ ነው። ወዳችሁ ትለብሱታላችሁ። አርቦ ስፋቱ እንደምታዩት ነው የነጠላው ስፋት በራሱ በጣም ተመጣጣኝ አድርገው ነው የሰሩት። ይህ ልብስ ተሰርቶ አልቆሉት በጣም ተመጣጣኝ ዋጋ ነው ያለው 18 ሺህ ብር ብቻ። አለምዬ የለበሱ ሹ በጣም ነው የሚያምረው። የፕሮግራማችን መዝጊያ እናደርገው እሱን እና እዚህ ደግሞ አሉ ቆንጆ ቆንጆ ነገሮች፣ እግረ መንገዳችንን ዘየር እናደርጋቸዋለን። እሺ፣ አመሰግናለሁ ቴዲ። እንግዲህ እንደምታዩት ይህ ልብስ ብዙ ጊዜ ቀጭን ጥለቶች በፈትል አልተለመዱም። እንደዚህ የአክሱም ጥለት የአክሱም ልብሶች ናቸው በቀጭን እንጂ እንደዚህ የጎንደር ፈትል ሆኖ በቀጭን ጥለት አልተለመደም። እነዚህን በቀጭን ጥለት በፈትል የተሰራ ልብስ ነው እንደምታዩት። እኛ ጋር ጥልፍ ተንጠለጠለ የሚባል የለም፣ እንደምታዩት ሙሉ ወራጅ ጥልፍ ነው የተሰራው። ግን እንደምታዩት ነው ቀጥ ብሎ የወረደ መስቀል ዲዛይኑ፣ አሰራሩ፣ ከለራ እንትን አመራረጣቸው ጠላፊዎች እንዴት አሳምረው እንደሰሩ እዩት። ይሄ ልብሱ ሹራብ ስፍ እንደሚባለው ዝርግፍ የሚባል ስራ ነው የተሰራው። ይሄ እንደምታዩት እጁ በአንድ በቀጭን ብቻ ነው የተሰራችው። እናንተ እንደምትፈልጉት አንገትና እጅ ሆኖ መሰራት ይችላል። በምትፈልጉት ዲዛይን መሰራት ይችላል። እንደምታዩት ነው። በጣም ነው የሚያምር። ከኋላ ልክ እንደዚህ ከኋላ ሆኖ ከፊት በቢ ዲዛይን የተሰራው ወገቡ ላስቲክ የሚሰፋ የሚሰፋ የሚጠብ ነው። ለምትፈልጉት መሰራት ይችላል። እንደምታዩት ነው። በጣም ነው የሚያምር። ከዛ በተጨማሪ ደግሞ እንደምታያቸው ፈትል ልብሶች አሉ። የፈትል ልብሶች ለምትጠይቁኝ አዎ እንደምታያቸው ነው። ቴዲዬ አሪፍ አሪፍ ልብሶች ናቸው ያሉ እነዚህ ሙሉ በሙሉ በጎንደር ፈትር የተሰሩ ልብሶች ናቸው። እዚህ ጋር የምታዩት የማሽን ጥልፍ ነው፣ ግን እንደምታዩት የማሽን ጥልፍ አይመስልም ቆንጆ ሆኖ የተሰራ። እነዚህ ንቅሳቶቹ በራሱ እንዴት አሳምረው እንደሰሩት፣ የመስቀሉ ዲዛይን ለየት አድርገው ነው የሰሩት፣ አሳምረው የሰሩት። እንደዚህ በምትፈልጉት ከለር፣ በምትፈልጉት ዲዛይን፣ የምታዩትን ሁሉ ፎቶ ብቻ ላኩ። እኛ ደግሞ አሸምነን በቆንጆ ሁኔታ አሳምረን እናቀርብላችኋለን። በጣም የሚያማምሩ ልብሶች ናቸው እነዚህ። ቀጣይ የምታያቸው ደግሞ ልክ እንደ ቡና ልብስ ሆነው ቀለል ላለ አንዳንዴ ቀለል ብሎ ለመሄድ የሚለበሱ ልብሶች ናቸው። እንደምታዩት ቅልል ያሉ ናቸው። እዚህ ጋር እንደምታዩት እንደዚህ በኪስም እንሰራለን። ኪስም አለው። ያው ቀለል ላለ ፕሮግራም ስለሆነ ለየት ለማድረግ ያክል ኪስም እንደዚሁ ለምትፈልጉ ከስተመሯቸው እንደዚህ ሆኖ ቆንጆ ሆኖ በቆንጆ ሁኔታ ይሰራል። የምትፈልጉትን ከለር፣ እንደዚህ መነል የምታዩት ዲዛይን በራሱ እንደዚህ በጥልፍ በፈትል ስሩልን ብትሉ ልክ እንደዚህ ይሰራል ማለት ነው። እዚህ ጋር እንዲሁ ተደርድረው የምታዩቸው በሙሉ በእጅ ጥልፍና በማሽን ጥልፍ የተሰሩ የጎንደር ቀሚሶች ናቸው። እንደዚሁ ደግሞ የአክሱም ልብሶችም አሉ። አሁን እነዚህ በጎንደር ፈትል ሆኖ የአክሱም ልብስ በሚባል ነው የሚታወቀው። እነዚህ ልብሶች እዚህ ጋር እንደምታዩት በሙሉ አንድ ከለር ሆኖ ግን ሙሉ በሙሉ ሻይን ከለር እና እርሳስ ከለር ነው ተጠቅመው የሰራ ነው። በጣም ነው የሚያምሩት። እነዚህም እንደምታዩት ለየት ለየት ያሉ ናቸው። በጣም ነው የሚያምሩ። እናንተ እዩዋቸው እና የምትፈልጉትን ምልክት አድርጋቸው ብቻ ላኩልኝ፣ እኔ ፎቶ አንስቼ ልክላችኋለሁ። እዚህ ጋር የምታዩትም እንደዚህ እነዚህ ደግሞ የጎጃም ቀጭን ልብሶች ናቸው። እንደምታዩት የጎጃም ልብሶች ናቸው። እናንተ ሰፊ የምትፈልጉ ከሆነ በሰፊ መሰራት ይችላል። እንዲሁም ባለበት እንዲሰራ ከፈለጋቸው እንዲሁ ይሰራል ማለት ነው። የምታዩቸው በሙሉ ሲጋ ያሉት በሙሉ የፈትል ልብሶች ናቸው። የፈትል ልብስ የምትፈልጉ ከስተመሮች ደውሉ። በቆንጆ ሁኔታ ይሰራል ማለት ነው። አልባሳቶች በጣም ነው የሚያምሩት። እንግዲህ በቆይታችን አሪፍ አሪፍ ልብስ አይተናል። እነሱም ወደዋቸዋል ብዬ አስባለሁ። እጅግ አድርገን እናመሰግናለን። ውድ ቤተሰቦቻችን እንግዲህ ከፈትል አልባሳት፣ ከትላልቅ ጥለት አልባሳት እስከ ቀጫጭን አልባሳት ሁሉም ሁሉም ሳምንት ስንመለስ ደግሞ ያልታዩ ምርጥ ምርጥ አዳዲስ ነገሮች ይዘን እንመጣለን ። እስከ ሳምንት በያላችሁበት ሰላም ነው።